ጉድ ሳይሰማ መስከረም አይጠባ አሉ። እንዴ ፋሚሊ፣ ይች ልጅ አመረረችው እንዴ? እኔ የእውነት አሁን አሁን በጣም እያሳዘነች ነው ያለችው። ማለት የሰው ህይወት ለመበጥበጥ የሰው ህይወት ለማበላሸት የመጣ ሰው እንዴት ሊያሳዘነ ይችላል? ምናምን ልትኑን ትችላላችሁ። ግን ሰው በዚህ ልክ ወጥቶ እንደዚህ ሲያነባ እንደዚህ ሲያለቅስ፣ ውሸት ነው ብዬ ላስብ አልችልም። ምክንያቱም የሰው ልጅነኛ እኔም እንደዚህ በዚህ ልክ እንትን ስትል ለውሸት ነው ብዬ አላስብም። ይቺ ልጅ ዛሬም እንደገና ቪዲዮ ሰርታለን አለች። አብርሃም ብዙ ቃል እንደገባላት ወደፊት አብረው እንደሚሆኑ ብዙ ቃል እንደገባላት እና አሁን በብቻዋ እንደሆነች ማንም እንደሌላት ምናምን ዛሬም በድጋሚ ቪዲዮ ሰርታል ነበር። እንግዲህ በእሱ ሀሳብ፣ አንዳንድ ሀሳብ ለመስጠት እናንተ መጥቻለዋለው። የተለቀሱ ቪዲዮ የሰውን ልጅ ፕራይቬሲ ሚናቃ ነበር በተለይ ደግሞ ማለት እንዴት ከማኝ ተነሳች፣ ቪዲዮ አጥፊ እንዴት ትሉኝ ያላችሁ እኔ ቤት ተቀምጬ ታውቃለህ ሁኔታ አይደለም። ማንም ከጎን ምናልባት እሱ ገንዘብ ስላለው ታዋቂ ስለሆነ ለእሱ አዲስ አበባ ሰላም ሰላም ሰላም ሰላም ሰላም! ውድና የተከበራችሁ የአቢ ፋሚሊ እንዲሁም የአብሪሽ እና የሩታ ፋሚሊ የሆናችሁ እንዴት ናችሁ? ደና ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዛለኝ። እንግዲህ ዛሬም ተመልሼ ወደ እናንተ መጥቼ ላችኋለሁ ማለት ነው። ይህንም ቪዲዮ ከመጀመሪያችሁ ላይክ ማድረግ የጀምሩት። እንግዲህ ዛሬ የመጣሁበት ቪዲዮ መግቢያ ላይ እንዳያችሁት ይቺ ልጅ ነፂ ዛሬም ደግማ ቪዲዮ ሰርታልን ነበር ቪዲዮውን መግቢያ ላይ እንዳያችሁት ነው። ከዚህ በፊት ብዙ ቃል እንደገባላት አብርሃም አብረሽ ሆናለሁ ብሎ ለርቱታ ደግሞ በገንዘብ እንደ ተስማሙ በገንዘብ ከፍሏት እንደምትሰራ ነበረ። ዛሬም ደግባ ቪዲዮ የሰራችልን እና በሱ ቪዲዮ ላይ አንዳንድ ሀሳብ ሐሳብ አስተያየት ለመስጠት እናንተ መጥቻላችኋለሁ። ይህንን ቪዲዮ ከመጀመራችሁ ላይክ በማድረግ ጀምሩት። እንዲሁም ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀለን። እውነት ሰሞኑ ብዙ የምናጋልጣቸው ብዙ የምናወጣቸው ጉዳዮች አሉ። ይህንን ቪዲዮ ይህንን ቻናል ሰብስክራይብ እያደረጋችሁ እንዲሁም የምለቃቸውን ቪዲዮ እንዲደርሳችሁ ደግሞ ይህንን ቻናል ሰብስክራይብ አድርገው የደውል ምልክቷን እየተጫናችሁ ተቀላቀሉን ቤተሰብ ሁኑን እንግዲህ ይቺ ልጅ ስታለቅስ ምናምን መግቢያ ላይ አይታችሁት ነበር ይቺ ልጅ ምንድን ነው ከአብርሽ ጋር ያላት ቅርበት በዚህ ልክስ በቪዲዮ ወታ የምታለቅስበት ብቻ ብዙ ነገር እየሆነች ነው በዚህን ሁለት ቀን ልጅቷ ምናምን እውነት የሚያስመስልባት ነገር አለ። ውሸት የሚያስመስልባት ነገር አለ። ቀኔ ቀንም ተናግሬ ነበር። ውሸት የሚያስመስልባት ነገር እቺ ልጅ አብሬሽ ብዙ ቃል የገባላት ነገር ከሆነ አሁን ደግሞ አብሬሽ ቃሉን ያጠፈ ነገር ከሆነ ምን ብላ ነበር ትናንትና በለቀቀች ቪዲዮ? እሱ አዲስ ህይወት ከጀመረ የተስተካከለ እየኖረ ከሆነ እሰየው ይኖር ምናምን ብላ ነበር። አሁን ደግሞ በዚህ ልክ በቪዲዮ ወጥታ እንደዚህ ማልቀሱ ለምን አስፈለገ የሚል ብዙዎች ጥያቄዎች ሲነሱ ነበር እና እውነትም የሚያስመሰልባት ነገር አለ። በዚህ ልክ ደግሞ ለምን ወጣ እንደዚህ ትሆናለች? እቺ ልጅ የምር በጣም እንደተጎዳች እና ብዙ እንደሆነች ነው የሚያስታውቀው። አይቶ መረዳት ይቻላል። እኔ የምር በጣም አሳዘነች። አንድ ቪዲዮ አለ። ምናልባት ከእሱ ጋር አይተናት አናውቅም ምናምን ምናምን ልትሉ ትቻላችሁ። አንድ ቪዲዮ ላሳያችሁ። ከእሱ ጋር ብዙ ቪዲዮ ሰርተዋል። በዚህ ዩቲዩብ ላይ ምናምን አይደለም። ከዚህ በፊት እሷ በነበረችበት ሰዓት የተለቀቀው እሷና እሱ ብዙ ጊዜ ቴክስቶክ ላይ ነበር ፖስት የሚያደርጉት። እና አንድ ቪዲዮ ላሳያችሁ። ሆድዬ ምነው ባጀቡ ምነው ባጀቡ መታጀቡ ሆድዬ ምነው ምን ከፋ ው እንግዲህ ይህንን ቪዲዮ እንዳያችሁት ነው ቲክቶክ ላይ ነው የተለቀቀው። ከዚህ በፊት ምን ያህል ቅርበት እንዳላቸው በዚህን አይቶ መገመት ይቻላል። ማለት እኔ ልጅቷ ከልጅቷ ጋር የሆነ ነገር አላቸው እያልኩ አይደለም፣ ሊኖራቸው ይችላል ነው እና፣ ሊኖራቸው ይችላል፣ ቃልም ሊገባላት ይችላል። በእርግጥ ማንም አያውቅም፣ እሷና እሱ ብቻ ነው ሊያውቁ የሚችሉት። እሺ ይህንን ቪዲዮ አይታችሁ ለመፍረድ ትንሽ የሚከብድ ይመስለኛል፣ እኔ በጣም ከብዶኛል ማለት አሁን ላይ አሁን ላይ አብርሃም ማለት ኑሮን እየመራ ሚስት ያለው ሰው ነው፣ ባለትዳር ነው። እሷም በዚህ እንደዚህ ብላ ለመምጣት ትንሽ ረፍዶባታል። ሊኖራት ይችላል፣ ቃል ሊገባላት ይችላል፣ ብዙ ነገር ሊላት ይችላል። ግን ይህን ሁሉ ጊዜ እየተነበረች ነው የብዙ ሰው ጥያቄ የሚዲያ ሰው ሆነች፣ ስልክ አላት፣ ዩቲብ ትከታተላለች። ይህን ሁሉ ነገር ሲያደረግ ቀለበት ሲያደረግላት ሰርጋቸው ሲደገስ ሽማግሌ ሲላክ ምናምን ታያለች፣ ስልክ አላት ምናምን። ነገር ግን ይህ ሁሉ ሰዓት የት ነበረች? አሁን የአብርሃም የተስተካከለ ኑሮ ሲኖር እንደዚህ ብላ ልትመጣ የቻለችበት ምክንያት ምንድን ነው? እቺ ልጅ በጓደኞቿም ቪዲዮ እንድታጠፋ ተገዳለች፣ ትምህርቷንም አቁማለች። ከቤተሰቦቿ ጋር ያለው ነገር በጣም የከፋ ነው መሰለኝ። ማለት እንዴት እንደዚህ ወጥተሽ እንደዚህ ትናገሪያለሽ ምናምን ብለው ከቤተሰቧ ጋር ያላት ነገር በጣም እንትን ነው። ብቻ ይህን ሁሉ ነገር እየደረሰባት እንደዚህ ልትየቻለችባት ምክንያት የራሷ የሆነ ምክንያት ቢኖራት ነው እንጂ ማንም እንደዚህ የሚል ሰው የለም። እኔ እንደኔ እንደዚህ የሚል ሰው አለ ብዬ አላስብም። አብርሃምን በዚህ ቪዲዮ ላይ መልስ ይሰጥበታል ብለን ስንጠብቅ ነበር ዛሬ እንግዲህ እሱ ምንም አይነት ቪዲዮ አልለቀቀም ለምን እንዳለቀቀም ምንም እናውቀው ነገር የለም ሰሞኑ ጦርነት ነው የምር ጦርነት ነው በጣም ከባድ ጦርነት ነው የሚፈጠረው ሩታ ይህም ይህንን ነገር ስትሰማ በዛ ላይ ነፍሰ ጡርነች ሩታ ይህንን ነገር ስትሰማ ለእሷ ለልጇም ጥሩ ነገር ነው ብዬ አላስብም። ብቻ መጥፎ ነገር ነው። ይህንን ነገር ስትሰማ ብዙ ነገር ልትጎዳ ትችላለች ሩታ። በዚህ መሀል አብርሃምም ደግሞ ለዚህ ነገር ቶሎ መልስ ቢሰጥበት ወይም ደግሞ ነገሩን ቢቋጨው መጥፎ ነገር ከመፈጠሩ በፊት ይህን ነገር መልስ ቢሰጥበት እና ነገሩን በዚህ ቢያቆም በጣም ደስተኛ ነን። አንዳንድ ሰዎች ደግሞ አላችሁ፣ ኮሜንት ላይም እንደዚህ ቪዲዮ የምትሰሩ እቺ የአብሬሽ እና የእርቷ ህይወት ለመበጥበጥ ነው የመጣችው፣ ምናምን ብላችሁ የምታወሩ ሰዎች እረፉ። ምክንያቱም የእሷ የሆነ እውነት ሊኖራል። በእርግጥ ተገቢ አይደለም በዚህን ሰዓት በመምጣቷ። እሷ እውነት ቢኖራት በፊት ነበር ልትመጣ የምችለው፣ ግን አሁን በመምጣቷ ተገቢ ላይሆን ይችላል። ግን የራሷ የሆነ እውነት ስላላት እንደዚህ ብላችሁ የምታወሩ ሰዎች እረፉ። እኔ እንደ እኔ ነው እንደ እኔ ሀሳብ ነው። የእናንተን ሀሳብ አላውቅም። ብቻ ሁላችሁም ሀሳብ አሰታችሁን ኮሜንት ላይ አስቀምጡልኝ። አብሬሽም ደግሞ በዚህ ነገር ላይ ቶሎ መልስ እንድትሰጥበት እንፈልጋለን። ሁላችሁም በያላችሁበት ሰላማችሁ ብዛ። ከዚህ በኋላ የሚፈጠረውን አብረና ይሆናል። እኔም እንደዚህ ከስር ከስር እየተከታተልኩ ሀሳብ ያለኝን ሀሳብ ወይም ደግሞ አዲስ መረጃ ካለ ወደ እናንተ ይዤ እመጣላችኋለሁ ማለት ነው። ይህንን ቪዲዮ ከወዳችሁ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን። ሁላችሁም በያላችሁ በሰላማችሁ ይብዛለኝ። ወዳችኋለሁ። ይመቻችሁ።